ሰላም ጤና ይስጥልኝ። የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ለማይቀረው ጦርነት እንዘጋጅ ሲሉ የቀድሞው የህወሓት አመራሮች በሽሬ ከተማ ባካሄዱት ስብሰባ እንደገለጹ ተገለጸ። የፕሪቶሪያ ስምምነት ፈርሶ የቀድሞ ምክር ቤትና መንግስት በቅርቡ ወደ ስራቸው ይመለሳሉ ሲሉ የቀድሞ የህወሓት አመራሮች በሽሬ ከተማ ባደረጉት ስብሰባ እንደገለጹ ተጠቁመዋል። ስብሰባውን የመሩት ወልደ አብርሃ ተካና ወዲ ነጋሽ የተባሉ የቀድሞ የህወሓት የዞን አመራሮች ሲሆኑ ለማይቀረው ጦርነት እንዘጋጅ በሚል ርዕስ በተደረገው ስብሰባ የፕሪቶሪያው ስምምነት ፈርሶ የቀድሞ ምክር ቤት እና መንግስት በተቻለ ፍጥነት ይመለሳሉ፣ የቀድሞ የክልሉ ምክር ቤት በቅርቡ ይጠራል በማለት በመድረኩ እንደገለጹ ተገልጿል። በመድረኩ ከሰብሳቢዎቹ ከተገለጹት ነገሮች መካከል ከአሁን በኋላ ሻእብያ አጋራችን ስለሆነ ሻብያ ሳይሆን ህዝባዊ ግንባር እያላችሁ እንድትጠሩት። እንደኛ የተሰረዙ የትግራይ ፓርቲዎችም አብረውን ለመታገል ወስነዋል። ከእያንዳንዱ ወረዳ ቢበዛ 15 ሚሊዮን ብር ቢያንስ ደግሞ 8 ሚሊዮን ብር ለማዋጣት ታቅደዋል። እያንዳንዱ ወረዳ ለሚሊሻ የሚሆን ልብስ ከ3000 3 እስከ 4000 ዩኒፎርም እንዲያዘጋጅ ትዕዛዝ ተላልፈዋል። እያንዳንዱ ወረዳ ከ7 እስከ 13 ኩንታል ድርቆሽና ስንቅ እንዲያዘጋጅም ትዕዛዝ እንደተሰጠ የሚሉ ይገኙበታል። በአስገደ በአስገደደወልወልና ኢንታጋማ በሚባለው አካባቢዎች፣ በአዲያቦ በአዲ አሰር አሰርና ተከዜ ወሰን አካባቢ እንዲሁም በጽንብላ ደብረ ማርያም እና ደብረ አባይ በሚባሉ አካባቢዎች ለሰራዊት የምግብና ስንቅ አቅርቦት ለማዘጋጀት ለእርሻ የሚሆን መሬት እንዲዘጋጅ ትዕዛዝ ተሰጥቶ ተቆጣጣሪዎች እንደተመደቡም ተገልጸዋል። እንዲሁም ህዝብ ይወዳቸዋል ያሏቸውን በአቶ ጌታቸው ረዳ የሚመራው የክልሉ ጊዜያዊ መንግስት ተሽመው ሲሰሩ የነበሩ ሻለቃ ሀዱሽ፣ አቶ አብርሃለይ ና አቶ ሀዱሽ ዘስላሴ በረዳኢ በዛብህ አስተባባሪነት የሚመራው የእነሱ ኮሚቴ ሊያገኛቸውና ሊያሳምናቸው ወስነዋል። በተያያዘ ዜና በማዕከላዊ ትግራይና ሰሜን ምዕራብ ትግራይ ዞኖች በሚገኙ ሁሉም ወረዳዎች ትግራይ ሀገር እንደምትሆን ከኤርትራ መንግስት ጋር ሙሉ ለሙሉ ወደ መተማመን ስለደረስን በህወሓት መሪነት የትግራይ ሀገርነት ይረጋገጣል። ከአሁን በኋላ ከፌዴራል መንግስት ጋር ያለን ግንኙነት ታቋርጠናል። ይህንን ጉዳይ ህዝቡ እንዲወያዩበት ይደረግ በማለት ትዕዛዝ እያስተላለፉ ይገኛሉ። ይህንን ተረድቶ የዞኖቹ ህዝብ ዳግማዊ ጦርነት ከሚያውጅበት እነዚህ አካላት ቀድሞ ራሱን እንዲከላከልና ከእያንዳንዱ ስብሰባዎች መሄድ እንዲቆጠብ ከማዕከላዊና ሰሜን ምዕራብ ትግራይ ተወላጆች መልእክት ተላልፏል። ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ትቀጥላለች ሲሉ አምባሳደር ሬድዋን ሁሴን ገለጹ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል ሬድዋን ሁሴን የተመራ ከፍተኛ የልኡካን ቡድን የክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ መልእክትን ለሱዳን ጄኔራል አብዱልፈታህ አልቡርሃን አቅርበዋል። መልእክቱን አምባሳደር ሬድዋን ሁሴን እና ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፖርት ሱዳን አቅርበዋል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልዑክ መሪ የብሔራዊ መረጃ እና ደህንነት አገልግሎት ዳይሬክተር ጀነራል ሬድዋን ሁሴን ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸው ተናግረዋል። እንደ አውሮፓውያን አቆጣጠር ሚያዚያ 2023 የተቀሰቀሰውን ጦርነት የመንግስት ተቋማትና ዓለም አቀፍ ድርጅቶች ከካርቱም እንዲዛወሩ ያስገደደውን ጦርነት ተከትሎ ፖርት ሱዳን የሱዳን ወታደራዊ አመራር ጊዜያዊ መቀመጫ ሆና ትገኛለች። ጠቅላይ ሚኒስተር ዶክተር አብይ አህመድ ከዚህ ቀደም ፖርት ሱዳንን ለይፋው የስራ ጉብኝት ጎብኝተው የነበረ ሲሆን መንግስታቸው ሱዳን ለማረጋጋት በሚያደርገው ጥረት ውስጥ ተጨማሪ እርምጃ መሆኑን የጠቅላይ ሚኒስተሩ ጽህፈት ቤት ገልጸዋል። ጡረታ ለሚወጡ የሀገር መከላከያ ሰራዊት አባላት የጡረታ ማህበር በህግ እንዲቋቋም ተጠየቀ። የጸጥታና ደህንነት አካላት ሀገራቸውን እና ህዝባቸውን አገልግለው ጡረታ ለሚወጡ የሰራዊት አባላት የጡረታ ማህበር በህግ እንዲቋቋም የሚጠይቅ አጀንዳን ለኢትዮጵያ ሀገራዊ የምክክር ኮሚሽን አስረክበዋል። የጸጥታና ደህንነት አካላቱ የሰራዊቱ አገልግሎት የበለጠ አክብሮት እንዲሰጠው ቢደረግ ያሉ ሲሆን ይህም በማህበራዊና ኢኮኖሚያዊ ተጠቃሚነት የተደገፈ እንዲሆን ጠይቀዋል። አክሎም በስራ ላይ ያለም ሆነ በክብር የተሰናበተ እንዲሁም የቀድሞ የሰራዊት አባል በማህበራዊ ፋይዳዎች ቅድሚያ የሚያገኝ በት ሁኔታ ሊፈጠር እንደሚገባ ይህም ቤተሰቦቻቸውንም እንዲጨምር ቢደረግ ብለዋል። እንደ ሀገር ዋነኛ የግጭት መነሻ ምክንያቶች ያሏቸውን ሀሳቦች በአጀንዳነት ያነሱ ሲሆን ገደብ የሌለው የስልጣን ፍላጎት፣ ያልተገባ የቋንቋና የብሔር ፉክክር፣ ዘመን ተሻጋሪ የተቋማት ግንባታ ለመኖር፣ የመናናቅና የጥላቻ ፕሮፓጋንዳ እየተስፋፋ መምጣቱ፣ የፖለቲካ ሀሳብን በሰላማዊ መንገድ አለማራመድና ሌሎችን በርካታ ጉዳዮችን በአጀንዳነት እንዲያዙ ቀርበዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ለቢል ጌትስ የክብር ሽልማት አበረከቱ። ጠቅላይ ሚኒስተር ዶክተር አብይ አህመድ ትናንትና ምሽት በብሔራዊ ቤተ መንግስት በተካሄደ ስነስርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን ያከበረ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎችን ምስጋና አቅርበዋል። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማውሳትም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አድንቀዋል። ፋውንዴሽኑ በጤና፣ ግብርና ዲጂታል መታወቂያ የሚያደርገውን ጥረት ብሎም ጠንካራው በመከባበር ላይ የተመሰረተ ትብብር በጠቅላይ ሚኒስትሩ ተወስቷል። ቀይ መስቀል በጋዛ እርዳታ ማከፋፈያ ማዕከል ቢያንስ 21 ሰዎች መሞታቸውና በርካቶች መቁሰላቸውን ገለጸ። በደቡባዊ ጋዛ አራፋ በሚገኝ እርዳታ ማከፋፈያ ስለተከሰተውና ስላወዛገበው ጥቃት ቀይ መስቀል በጥይት ወይም በተተኳሽ ፍንጠርጣሪዎች በርካታ ሰዎች ተጎተው ወደ ድርጅቱ የመስክ ሆስፒታል መምጣታቸውን ገልጸዋል። ዓለም አቀፉ የቀይ መስቀል ኮሚቴ 21 ሰዎች ሆስፒታል ሲደርሱ ሞተው የነበረ መሆኑን፣ ከተጎዱት 179 ሰዎች መካከል ደግሞ ሴቶችና ሕጻናት እንደሚገኙበትም ገልጸዋል። የድርጅቱ መግለጫ የወጣው በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ በሰላማዊ ሰዎች ላይ ባነጣጠረና በእስራኤል ወታደሮች የተከፈተ ተኩስ የተነሳ ቢያንስ 31 ሰዎች መገደላቸውና በርካቶች መቅሰላቸውን የታወቀበት መግለጫ ካወጣ በኋላ ነው ያስታወቀበት መግለጫ ካወጣ በኋላ ነው። ነገር ግን የእስራኤል መከላከያ ኃይል የመጀመሪያ ደረጃ የምርመራ ውጤት በማለት ባወጣው መግለጫ ሰራዊቱ በእርዳታ ማዕከሉ በአቅራቢያ ወይም ውስጥ ባሉት ወቅት አልተኮሰም ብለዋል። የእስራኤል ጦር በተጨማሪም ባጋራው ተንቀሳቃሽ ምስል የታጠቁና ጭንብል ያደረጉ ሰዎች በአቅራቢያው በምትገኘው ሃኒ ዮኒስ እርዳታ በሚቀበሉ ሰላማዊ ሰዎች ላይ ድንጋይ ሲወረውሩና ሲተኩሱ ያሳያል ብለዋል። የእርዳታ ማከፋፈያ ማዕከሉን የሚመራው የጋዛ ሂዩማኒታሪያን ፋውንዴሽን ሀማስ በቦታው ደርሰዋል ሲል የተናገረው ጥቃትና ጉዳት ውድቅ አድርጓል። እስከ እሁድ አመሻሽ ድረስ ስለተፈጠረው ነገር በትክክል ለማወቅ አስቸጋሪ ነበር። ዓለም አቀፉ የቀይ መስቀል ኮሚቴ በመግለጫው 179 ሴቶችና ሕጻናትን ጨምሮ በጅምላ የቆሰሉ ሰዎች በራፋህ የሚገኘው የቀይ መስቀል የመስክ ሆስፒታል እሁድ እለት ማለዳ ላይ ደርሰዋል ብለዋል። አብዛኞቹ በጥይት ወይም በተተኳሽ ፍንጥርጣሪዎች ቆስለዋል። እንዲሁም 21 ታካሚዎች ደግሞ ሆስፒታል ሲደርሱ መሞታቸው ታውቋል። ቀይ መስቀል በመግለጫው ላይ የገለጸው የተገደሉት ሰዎች ቁጥር ከሀማስ የጤና ጥበቃ ሚኒስቴር መግለጫ የተለየ ይሁን አይሁን ግልጽ አይደለም። ሁሉም ታካሚዎች የእርዳታ ማከፋፈያ ቦታ ለመድረስ ጥረት እያደረጉ እንደነበር ተናግረዋል ሲል አለም አቀፉ የቀይ መስቀል ኮሚቴ ገልጸዋል። መስቀል የመስክ ሆስፒታሉ ከተቋቋመ አንድ አመት የሞላው ቢሆንም በአንድ ክስተት በጦር መሳሪያ የቆሰሉ በርካታ ሰዎች ሲቀበል የመጀመሪያ መሆኑን ተናግረዋል። ሆስፒታሉ ያሉት ስልሳ አልጋዎች ሲሆን ይህም ካለው አቅም እጅግ የላቀ መሆኑን አስታውቀዋል። ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ በበኩሉ ብዙ ሰዎች ጉዳት ደርሶ ድጋፍ መስጠቱን እና ጉዳት የደረሰባቸው ሰዎች እየታከሙበት የሚገኘው የናስር ሆስፒታል የደም ባንክ ባዶ ነበር ብለዋል። በዚህም የተነሳ የህክምና ባለሙያዎች ደም በመለገስ የተጎዱትን ለመርዳት ጥረት ማድረጋቸውን ገልጸዋል። የድርጅቱ የድንገተኛ አደጋ አስተባባሪ ክሌር ማኔራ፣ ክስተቱ ይህ አዲስ የእርዳታ አሰጣጥ ስርዓት ሰብአዊነት የጎደለው አደገኛና በጣም ውጤታማ ያልሆነው መሆኑን በተደጋጋሚ አሳይተዋል ብለዋል። የእስራኤል መከላከያ በመግለጫው በቅርቡ ሰዓታት ውስጥ በጋዛ ሰርጥ የሰብአዊ እርዳታ ማከፋፈያ ቦታ በጋዛ ነዋሪዎች ላይ የተቃጣውን ጥቃት በተመለከተ በእስራኤል መከላከያ ላይ ከባድ ውንጀላዎችን ጨምሮ የውሸት ዘገባዎች ተሰራጭተዋል። የመጀመሪያው የምርመራ ግኝት እንደሚያመለክተው የመከላከያ ሰራዊቱ በሰብዊ እርዳታ ማከፋፈያ ቦታ ላይ ወይም በሰላማዊ ሰዎች ላይ አልተኮሰም እና ከዚህ ጋር የተያያዙ ዘገባዎች ውሸት ናቸው ሲል አክሏል። ኤምኤስኤፍ ቢያንስ ሁለት አካሚዎች ። እሱና ሌሎች እርዳታ ለማግኘት ሲሞክሩ የነበሩ ሰዎች በጥይት መመታታቸውን መናገራቸውን ገልጸዋል። የኮሚኒኬሽን ኦፊሰር ኑር አልሳካ እንደተናገሩት የኤምኤስኤፍ ሰራተኞች ህሙማን በማከም ላይ በነበሩበት ወቅት የአንድ ባልደረባቸው ወንድም ከማዕከሉ እርዳታ ለመቀበል ሲሞክር መሞቱን ማረጋገጫ አግኝተዋል። ብለዋል። በማዕከላዊ ጋዛ ኔት ዛሬም ኮሪደር ውስጥ በተለየ የእርዳታ ማዕከል አቅራቢያ ሌላ ተመሳሳይ ጥቃት ተከስቷል የተባለ ሲሆን የፊሊስጤም ቀይ ጨረቃ አስራ አራት ሰዎች ቆስለዋል ብለዋል። የጋዛ ጤና ጥበቃ ሚኒስቴር በበኩሉ ሰላሳ አንድ ሟቾችን ጨምሮ ከሁለት መቶ በላይ ሰዎች ወደ ሆስፒታሎች መወሰዳቸውን አስታውቀዋል። ራፋህ የሚገኝ አንድ የመከላከያ ሰራዊት ወታደር ለቢቢሲ እንደተናገረው የእስራኤል ወታደሮች በሕዝቡ አቅራቢያ መተኮሳቸውን አረጋግጦ ወደ ሰላማዊ ሰዎች ግን አልተተኮሰም፣ ማንም አልተመታም ብለዋል። መረጃው የቢቢሲ ነው። በመጨረሻም አሜሪካ የገባችውን የታሪፍ ስምምነት በከፍተኛ ሁኔታ ጥሳለች ስትል ቻይና ከሰሰች። ቻይና አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ ጥቅሞቿን ለመከላከል ጠንካራ እርምጃዎች እንደምትወስድም አስታውቃለች። የቻይና ንግድ ሚኒስተር እንዳለው ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ ሀገራቸው የሚያስገቧቸውን ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎችን መውሰዷን አስታውቋል። የሚኒስትሩ ቃል አቀባይ ያክለውም የአሜሪካ እርምጃዎች በጥር ወር በቻይና መሪ ጂ ቺንፒንግ እና በፕሬዚዳንት ዶናልድ ትራምፕ መካከል በተደረገ የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ብለዋል። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከእኛ ጋር የገባችውን ስምምነት ሙሉ በሙሉ ጥሳለች ሲሉ ከተናገሩ በኋላ ነው። የተከበራቸው የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ ለለተሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለናንተ፣ ሰላም ለውዲቷ ኢትዮጵያ።